ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? እኛ እግዚአብሔር ይመስገን። እንኳን ወደ ሰብዝ አካዳሚ ዩቲብ ቻናል በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ እየተቀላቀሉን፣ እንዲሁም መማር ለምትፈልጉ በዚህ ባስቀመጥኩላችሁ ስልክ ቴሌግራምና ኢሞ ላይ አድ እያደረጋችሁ የምትፈልጉትን ነገር አናግሩኝ። የምትፈልጉትን ትምህርት ለጊዜው የምናስተምራቸው እንግሊዝኛ፣ አማርኛ፣ ትግርኛ፣ ኦሮምኛ እንዲሁም ሂሳብ፣ እነዚህ ነው እያስተማርን ያለ ነው። ከነዚህ ውስጥ መማር የምትፈልጉ ካላችሁ በዚህ ስልክ እንዳልኳችሁ ቴሌግራም እና ኢሞ ላይ ለጊዜ በሱ ነው የማስተምረው። እሺ ውድ ቤት ሰዎች ዛሬ ጀላቸው የመጣው አማርኛ ላይ ያሉት ፊደላቶቹ ናቸው። በከፊል በከፊል አድርጌ ነው ዛሬ አንደኛው ክፍል ነገ ደግሞ ቀጣይ ደግሞ ሌላኛው ክፍል በሁለት መልኩ አድርጌ ያመጣላቸዋለሁ። እንጀምራለን ሃ ሁ ሂ ሃ ሄ ህ ሆ። እነዚህ የምታይዋቸው የአማርኛ የመጀመሪያ ፊደላቶች ናቸው ወይ ደግሞ የግዕዝ እንደምንለው የመጀመሪያዎቹ ናቸው። እስኪ አብረን እንበላቸው። ሃ ሁ

እነዚህ ደግሞ ሁለተኛ ፊደል ናቸው። የለ ቤት ናቸው። ለ ሉ ሊ ላ ሌ ል ሎ በደንብ አብራችሁ እያነበባችሁ። ይሄኛው ሀ ነው፣ ይሄኛው ለ። የተለያዩ ቤቶች ናቸው። ሲነበቡ ግን እንደምታያቸው ሀ እዚህ ጋ ለ ሁ ስንል ሉ እንላለን። ሶስተኛው ደግሞ ሀ ሁ ሂ ሃ ሄ ህ ሆ። ይሄኛው ደግሞ ከዚህ ጋር ሞክሼ ናቸው። ይሄኛውና የሁለቱ ሞክሼ ፊደላቶች ናቸው። በቅርጽ ቢለያዩም በአካል ማነው በድምፅ አንድ ናቸው። በቅርጽ ይለያያሉ፣ በድምፅ ግን አንድ ናቸው። ስለዚህ ሀ ይሄኛውም ይሄኛውን መጠቀም ትችላላቸው። ሁለቱም ሀ ናቸው፣ ሞክሼ ፊደላቶች ናቸው። ስለዚህ ይህን አወቃችሁ ማለት ይህም አንድ ናቸው፣ ሁለቱም ሀ ናቸው። በአማርኛ ውስጥ ሞክሼ ፊደላቶች የሚባሉ ነገሮች ስላሉ ማለት ነው። እሺ አራተኛው ደግሞ መ ሙ ሚ እዚህ ጋር የምትይዙልኝ ደግሞ ትንሽ ከሆነ ፊደል አለ። ከእሱ ጋር የሚመሳሰል ግን ቀጣይ ነው ምናየው። ችግር የለውም። እሱ መ ሙ ሚ ማ ሜ ም ሞ፣ እነዚህ መቤት እንላቸዋለን፣ መቤት። ቀጣይ የሚመጣው ደግሞ ሰ ነው። ሱ ሲ ሳ ሴ ስ ሶ እነዚህ ሰ ቤት ናቸው። ሰ ሱ ሲ ሳ ሴ እንላለን እንዳለን ሰ ቤት ናቸው እነዚህ። ይሄ እንደምታዩት ሰ ይባላል፣ ንጉሱ ሰ። ሌላ ሰም አለ፣ በኋላ እናየዋለን። እሳቱ ሰ የሚባልም አለ። ለአሁኑ ግን ይሄ ሰ ብላቸው የያዙት ንጉሱ ሰ። እሱን የሚመስል አንድ ፊደልም አለ፣ እናያቸዋለን አብረን። ይሄኛው ሰ ማለት ነው። ከሰ ከሰ ቀጥለ የሚመጣ ፊደል ረ ይባላል። ረ ሩ ሪ ራ ሬ ር ሮ እነዚህ እንደምታያቸው ቀላል ናቸው አጻጻፋቸው እራሱ ረ ሩ ሪ ራ ሬ ሮ ሮ። እሺ እስካሁን ያየናቸው ሀ ለ ሐ መ ሰ ረ ናቸው። እነዚህን የያዙ በደንብ እየጻፋችሁ ብትሄዱም ደግሞ ሞርት ይዙታላችሁ። ካልጻፋችሁ ደግሞ እምለውም፣ በደንብ ድምጹን እያዳመጣችሁ። ከረቀጥለው የሚመጣው ፊደል ደግሞ የዚህኛው ሞክሽ ፊደል አንዱ አለ። ሰ ሱ ሲ ሳ ሴ ስ ሶ። እንደምታዩት ይሄኛውና ይሄኛው በአካል የተለያየ ናቸው፣ በቅርጽ በድምጽ ግን አንድ ናቸው። ስለዚህ ሰ መጻፍ ስትፈልጉ ይሄኛው መጻፍ ትችላላችሁ፣ ይሄኛውን መጻፍ ትችላላችሁ። ሁለቱም ሞክሼ ናቸው። ሁለቱም ሞክሼ ፊደላቶች ናቸው። ልክ እዚህ ጋር ሃና፣ ሃመር ውሃ ሞክሼ እንዳልናቸው ማለት ነው። ይቅርታ፣ የሃመር ውሃና ሀሌታ ውሃ፣ ይቅርታ፣ ይሄኛው ሀ ወይ ደግሞ ሀሌታ ውሃ ይባላል። ይሄኛው ደግሞ ሃመር ውሃ ገልብጬ ነበር የተናገርኩት። ስለዚህ እነዚህን በደንብ የያዙልኝ። ሀ ለ ሀ መ ሰ ረ ሰ የመጀመሪያዎቹ በዚህ ይጠራሉ። ሁለተኛ ላይ ያሉት ደግሞ አንድ አይነት ድምፅ ነው ያላቸው። ሁ ሉ ሁ ሙ ሱ ሩ ሱ እያልን እንሄዳለን። ሶስተኛው ደግሞ ሂ ሊ ሂ ሚ ሲ ሪ ሲ እያልን እንሄዳለን። ስለዚህ ድምጻቸው ሶስተኛ ሁለተኛ እያልን ስንሄድ ተመሳሳይ ድምጽ ነው ያላቸው፣ ማለት አናባቢያቸው። አራተኛ ደግሞ ሀ ብለን የምንጀምረው ሀ ላ ሀ ማ ሳ ራ ሳ እያልን እንሄዳለን። ይሄ አ የሚል ድምጽ ካለው አራተኛ ፊደላቶች ናቸው። አምስተኛ ደግሞ ሄ ሌ ሄ ሜ ሴ ሬ ሴ እያልን ሄዳለን። ስለዚህ ድምጻቸው ተመሳሳይ ነው፣ ቅርጻቸውም እንደምታዩት ነው። እነዚህ አምስተኛ ፊደላቶች እግራቸው ላይ ቀለበት ቀለበት አላቸው። እሺ ወደ ቀጣይ ቪዲዮ እንሂድ። ቀጣይ ደግሞ ከሰ ቀጥሎ የሚመጣ ፊደል እናያለን። ከሰ ቀጥሎ አንድ ክፍል ላላረግላችሁ ትንሽ ይበዛል ብዬ ነው። ሸ ሹ ሺ ሻ ሼ ሽ ሾ። እነዚህ ደግሞ ሰን ይመስላሉ። ከሰ የሚለያቸው ምንድን ነው? ከላይ ላይ ጋድም ስላላቸው ነው። ቅድም ይሄኛው ሰ ብለን ነበር አይደለም? ከላይ ጋድም ሲጨመርበት ወደ ሸ ይቀየራል። ወደ ሸ ሸ ሹ ሺ ሻ ሼ ሽ ሾ ብለን እንሄዳለን። ይህኛው የመጀመሪያው ሸ ብላችሁ ከያዛችሁ ከዛ ስድስቱ ሰባቱ አናባቢዎቹ ታቁቷላችሁ። ሸ ሹ ሺ ሻ ሼ ሽ ሾ ከሸ ቀጥሎ የሚመጣው ፊደል ደግሞ አብረን እናየዋለን። ወገቡን የያዘ ፊደል ነው። ቀ ይባላል። ቀ ይሄኛው ፊደል ቀ ቁ ቂ ቃ ቄ ቅ ቆ ይሄኛው ደግሞ ቀ ፊደል ብለነዋል። ቀ ቁ ቂ ቃ ቅቆ ቀ ፊደል ይባላል። ቀጣዩ ደግሞ ከቀጠለን እናያዋለን። እስኪ መጀመሪያ እነዚህ እንያቸው። አንዴ ሁለተኛ ፊደላቶች እንደምታዩቸው ከጎናቸው ላይ ሰረዝ አለ። ኡ የሚል ድምፅ አላቸው። ይሄኛው ሹ ነው። ይሄኛው ቁ ነው። ሶስተኛው ደግሞ እዚህ ጋ እንደምታዩቸው ሶስተኛዎቹ ተመሳሳይ ቅርጽ ነው ያላቸው። አቀማመጡ ኢ የሚል ድምፅ አለ። የላይኛው ሺ ነው። ይህኛው ደግሞ ቂ ይሆናል። ቂ። ስለዚህ ተመሳሳይ ድምፅ ነው ያላቸው ከፊደል ከመሰረቱ ውጭ፣ አንደኛ ሁለተኛ እያለ ስንሄድ ተመሳሳይ ድምፅ አላቸው። በቡ ቢ ባ፣ ቤ፣ ብ፣ ቦ እነዚህም ደግሞ በፊደል ይባላሉ። በ ቡ ቢ ባ ቤ ብ ቦ እሺ ይህኛው የመጀመሪያው በ ብለናል። ይህኛው ቀ ይህኛው ደግሞ ሸ ሸ ሹ ቁ ቡ ሺ ki bi sha ka ba she ke be sho ko bo አንድ አይነት ድምጽ ነው ያላቸው። ብታዩት ስድስቱ አምስቱ እያለ ስንሄድ ይህ የራሳቸው የሆነ አናባቢ ስላላቸው ተመሳሳይ ድምጽ ነው ያላቸው። ከበቀጥለው የሚመጣው ፊደል ደግሞ አንድ ፊደል አለ። መስቀለኛ ፊደል ነው ይሄኛው። ተ ይባላል። ተ ተ ቱ ቲ ታ ቴ ት ቶ። ይህኛው መስቀለኛው ፊደል ተ ብላችሁ የያዙት ተ ቱ ቲ ታ ቴ ት ቶ እሺ ሸ ብለናል። የመጀመሪያው ሁለተኛው ቀ ሶስተኛው በ አራተኛው ተ። ሸ ቀ በ ተ ያው እ የሚል ድምጽ ነው ያላቸው። ሁለተኛ ስንሄድ ደግሞ ሹ ቁ ቡ ቱ። ቅርጹም እንደምታዩት ነው፣ ከጎናቸው ላይ ጨረት ጨረት ካላቸው ሁለተኛ ፊደላቶች ናቸው። ድምጻቸው ደግሞ ኡ ይባላል።

ከላይ ወደ ታች ስትሄዱ አንድ አይነት አንድ መደዳ ላይ ያሉ ከሆኑ ድምፃቸው ተመሳሳይ ነው። ሺ፣ ቂ፣ ቢ፣ ቲ፣ ቺ፣ ወ፣ ኢኢ የሚል ድምጽ አለው ለሁሉም። ዋናው እናንተ መሰረቱ የያዙት መሰረቱ ማለት ይሄ ፊደል እዚህ ጋር ያሉ መሰረታቸው ሸ ነው፣ የመጀመሪያው ፊደል። ቀጣይ ደግሞ ሀ፣ ሁ፣ ሂ፣ ሀ ሄ ህ ሆ። እነዚህ ደግሞ ቅድም ሁለት አይነት ሃ ይተናል አይደል? ይሄኛው አለ ይሄኛውም አለ። ሶስቱም እነዚህ መኩሸ ናቸው። ሶስቱም ሃ ናቸው። አንዱን ሃ ከያዛቸው ይሄኛውም ሃ ነው። ይሄኛውም ሃ ነው። ይሄኛው ሃ ነው። ይሄኛው ሃሌታው ሃ ይባላል። ሃ ማረው ሃና፣ ብዙሃን ሃ፣ ብዙሃን ሃ ስለዚህ ሶስቱ ሞክሼ ስለሆኑ ሃ ብትጻፉ ብትባሉ አንዱ መጻፍ ትችላላችሁ። አንዱ መጻፍ ትችላላችሁ። አማርኛ ውስጥ ብዙ ሞክሼ ፊደላቶች አሉው። ሃ አይተናል፣ ሰም አይተናል። አሁን የሚቀሩን ደግሞ ይተወሰናሉ አብረን እናያቸዋለን። ከሃ ቀጥሎ የሚመጣ ፊደል ደግሞ ሃኒ የሚመስል ግን ምንም ቅጥያ የሌለው ነጠብጣቢ የሌለው እንደዚህ አይነት ፊደል አለ። ይህኛው ነ ይባላል ነነነ ያለን አብረን እስከዛ ግን እነዚህ በደንብ የያዟቸው በደንብ የያዟቸው የያዛቸው ቴሪ ነው። አሪፍ ነ ኑ ኒ ና ኔ ን ኖ የነቤት ናቸው። እነዚህ ከዚህ ከሀም የለየው ምንድን ነው? ይሄኛው ቅጥያ ስለሌለው ነው። ይህ እዚህ ላይ የምታዩት ቅጥያ ነው። ሌላው ግን እኩል ናቸው። ቅጥያቸው ምናቸው፣ ከጎን ያለው ከእግር ያለው እዚህ ጋር እንደምታዩት። እዚህ ጋር ደግሞ ሁለተኛ ላይ የራሳቸው እዚህ ተጨምሮላቸዋል። ይሄኛው ሁ ይባላል። ይሄኛው ኑ ሂ ኒ ሃ ና ሄ ኔ ህ ን ኖ ማነው? ሆ ኖ። አንድ አይነት ድምፅ ነው ያላቸው እንደምታዩቸው ከላይ ወደ ታች እስኪ አንድ እንሂድ። ሸ ቀ በ ተ ቸ ሀ ነ ሹ ቁ ቡ ቱ ቹ ሁ ኑ ሺ ቂ ቢ ቲ ቺ ሂ ኒ ሻ ቃ ባ ታ ቻ ሀና ቄ ቤ ቴ ቼ ሄን እዚጋ እግራቸው እንደምታለት ሁሉም ዜሮ ዜሮ ነ ያላቸው፣ እዚጋር ደግሞ ጨረት ጨረት ያላቸው ትንሽ የሚለዩት አራተኛዎቹ ናቸው። ስድስተኛ ደግሞ ቅብ ት ህ ን ዚ ያልንሄዳለን። ቀጣይ የምናየው ደግሞ ቀጣይ የምናያቸው ከነዚህ ቀጥሎ የሚመጣ ፊደላቶች አሉ። አብራችን ቆዩ። ኛ ኙ ኚ ኛ ኘ ኝ ኞ። ይህኛው ደግሞ ከነ የሚለየው ምንድን ነው? ከላይ ጋድም አለው? ነቅድም፣ እንደዚህ አድርገነው ነበረ። ጋደም ሲሆንበት ወደ ኛ ይቀየራል። ኛ ኛ ተገኘ። አማርኛ ስንል ኛ ኛ ምል ፊደላቶች፣ ከነዚህ የምናወጣቸው ከነዚህ። ከኛ ቀጥሎ የሚመጣ አንድ ፊደል አለን። ከኛ ቀጥሎ የሚመጣ ይሄኛው ፊደል ነው። ይህኛው ደግሞ አ ይባላል። አ አ ፊደል አበበ፣ አበራ፣ አዲስ ዓለም ምናምን ስንል የምንጠቀመው ፊደል ነው። አ አብረን እናየዋለን። እስከዛ እነዚህን እየጻፋችሁ አ ኡ ኦ እነዚህ አ ተብለው ይጠራሉ። አ ኡ ኢ አ ኤ ኦ እነዚህ አናባቢ ናቸው። በተፈጥሯቸው አናባቢ ናቸው። አ ብላቸው የያዙልኝ። አ ኙ ኒኢ ኛ አ ኤ ኝ ስንል ደግሞ እ ኞ ስንል ኦ። ስለዚህ እነዚህን የያዙልኝ እየጻፋችሁም ከአ ቀጥለው የሚመጣ ፊደል ደግሞ አንድ አለ። ከ ይባላል። ይህን ይመስላል። ከፊደል ቀድሜ ያሳውቃችሁ ብዬ ነው። ይሄኛው ነው ከ ከፊደል ይባላል። ከበደ፣ ከበሮ ስንል እንጠቀመው ፊደል ነው። ከ ኩ ኪ ካ ኬ ሻብረን ንበል። ከ ኩ ኪ ካ ኬ ክ ኮ የከቤት ናቸው። እነዚህ የእኛው እኛ ብለናል። አ ከ ኙ ኡ ኩ ው ኡ ኡ የሚል ድምጽ አላቸው ሁሉም። ኢ ኪ እዚህ ጋር ደግሞ ኢ የሚል ድምፅ አለ። ኛ አ ካ ኘ ኤ ኬ ኘ እ ክ ኞ ኦ ኮ ያው አንድ አይነት ተርታ ላይ ያሉት አንድ አይነት ድምጽ ነው ያላቸው። እሺ፣ ከከቀጥለም የሚመጣ ፊደል ደግሞ አንድ ፊደል አለ፣ አንድ ፊደል አለ። ይሄኛው ብዙ ጊዜ አማርኛ ሳይሆን ትግርኛና አገውኛ ላይ ነው የሚዘወተረው። ኸ ይባላል። ኸ አነብላቸዋለሁ። ኸ ኸ ትንሽ ወደዛ ስለሚያዘወትሩ ወደ ትግርኛና አማርኛ ትግርኛና አገውኛ ስለሆነ አማርኛ ብቻ ለምትችሉ ትንሽ ሊከብድ ይችላል። ኸ ኹ ኺ የሆነ ጉሮሮ ላይ የሚይዝ ነገር አለው ይባላል ለማንኛውም ብዙም አማርኛ ላይ ዘወተርም አልፎ አልፎን የሚጻፈው ለሚል ፍደል ሲመጣ ነው የምንጠቀመው ከዚኛው ከከ ሚለየው ምንድነው እዚ ላይ ነው ጋድም ስላለው ነው ከገጋ ትንሽ የያመሳስል ነገር አላቸው ስለዚህ የመጀመሪያው ማን ብለናል? እኛ ብለናል። አ ብለናል። ከ ኸ ኙ ኡ ኩ ኾ እንደዚህ እያልን ሄዳለን። የራሳቸው ድምፅ ኚ ኢ ኪ ኺ ቀጣይ ደግሞ ወ ይባላል። ው ዊ ዋ ዌ ው ዎ። ወረዳ ወጣ ምናምን ስንል የፊደል እንጠቀማለን። ው ዊ ዋ ዌ ው ዎ ወ ው ዊ ዋ ዌ ውዎ የመጀመሪያውኛ ብለናል። አ ከ ኸ ወ ኙ ኩ ሁ ው እያል እንሄዳለን። ሶስተኛ፣ አምስተኛ፣ አራተኛም ራሳቸውን ብሁት። ከዚህ ቀጥሎ የሚመጣ ፊደል ደግሞ አንድ ፊደል አለ ወቀጥሎ የሚመጣ ፊደል ከዚህኛው ጋር ሞክሼ ነው። ከአጋ ዜሮ የሚመስል ምልክት አለው፣ ወይ በእንግሊዝኛ ኦ የሚመስል ምልክት አለው። አ እንለዋለን። አ በአማርኛ ውስጥ ሁለት አ አሉ። ይሄኛው አና አንደኛው ደግሞ ይሄኛው አ አይኑ አ ስለዚህ አ ኡ ኢ አ ኤ እ ኦ እንላለን። ከዚህኛው ጋር የሚለያቸው ቅርጻቸው ብቻ ነው፣ ድምፃቸው ግን አንድ ናቸው። ይሄኛው አ ነው፣ ይህኛውም አ ነው። ሁለቱም አ ናቸው። አ ኡ ኢአ ኤ እ ኦ ይሄኛው አልፋ አ ይባላል። አልፋ አ የኛው ደግሞ አይኖ አ አይኖ አ ስለዚህ ሁለቱም አ ናቸው። የኛውና አንድ አይነት ከለይ ያደረግኩላችሁ እንዳትረሱ ያዙ ኛ አ ከ ኸ ወ አ ኙ ኡ ኩ ሁ ው ኡ ያው የሚል ድምጽ አላቸው፣ ሁለተኛ ላይ ያሉት። ሶስተኛ ደግሞ በዛው ልክ ኝ ብለን እስከ ኢ ባለው አንድ አይነት ኢ የሚል ድምጽ አለ፣ ኛ ብለን እስከ አ። ቀጣይ የሚሆነው ደግሞ ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ እያልን ሄዳለን። የዘ ቤት ናቸው እነዚህ። በእንግሊዝኛ ኤች ይመስላሉ፣ ኤች ኤች ይመስላል። በአማርኛ ደግሞ ዘ ተብሎ ይነበባል። ስለዚህ እነዚህን በደንብ የያዙልኝ። ኘ አ ከ ሀ ወ አ ዘ ኙ ኡ ኩ ሁ ዉ ኡ ሱ ኒ ኢ ኪ ሂ ዊ ኢ ዚ ሌሎችን ጨርሷቸው። ራሳቸው አንድ አይነት ድምፅ ስላላቸው በደንብ ጽፋችሁም ቢሆን በየቀኑ ደግሞ አንዳንድ ክፍልም ቢሆን እየከፈላቸው ለመያዝ ሞክሩ። በቀጣይ ደግሞ ከዚህ ቀጥሎ ያሉት ከዚህ ቀጥሎ ያሉት የቀሩትን አንድ ላይ ይዤላችሁ መለሳለሁ። ቪዲዮውን ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። ለዛሬ እዚህ ላይ ይብቃን። ሰላማችሁ ይብዛ።